መሰንበቻ የፌም ኤፌም አዲስ ዘጠና ሰባት ነጥብ አንድ ላይ ያደመጣችሁን አድማጮቻችን፣ ከሰሞኑ ከነበሩ ጉዳዮች መካከል የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲቲዩት ዋና መስሪያ ቤቱን ቀድሞ ከነበረበት በመለወጥ በመሀል ከተማ ወደ ቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃ አዙሮ እንግዲህ የኤፌትሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ የመንግስት የስራ ኃላፊዎች ተቋማትም ይህንን አዲሱን ተቋምና ስራውን እየጎበኙ ይገኛሉ። የሰው ሰራሽ አስተውህሎት ጉዳይ ሁን አሁን በዓለማችን ብዙ ተግባራት የሚከወኑበት እየሆነ ነው የሚገኘው። የኢትዮጵያን በትኩረት እዚህ ላይ እየሰራች ትገኛለች። እና እንደውም የሰው ልጅን ስራ ሁላ የሚያቀሉ በጣም በርካታ በረከቶችን ይዘዋል የሚሉ ድምጾችም እንሰማለን። በዛው ልክ እረ ስራንም ሊያሳጣ ይችላል የሚሉ አስተያየቶችም እንዲሁ ይሰማሉ። ለመሆኑ የሰው ሰራሽ አስተውሎት ምንድን ነው? ኢትዮጵያ አሁን እየከወነች እያደረገች የምትገኘው ተግባርስ ምን አይነት ስራዎች እየ ተከናወኑበት ይገኛሉ የሚለውን እንዲነግሩን የሰው ሰራሽ አስተውህሎት ጉዳይን በተመለከተ የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲቲዩት ዋና ዳይሬክተር የሆኑትን ዶክተር ወርቁ ጋቸናን ጋብዘን እናውራችኋለን። የቀድሞ ተቋማችን ነው ህንጻቸው ስለዚህ እንዴት ነው አዲሱ ተቋም ስንላችኋለን? ማለት ነው ጋብዘናችኋል። በጣም አመሰግናለሁ ዶክተር። በቅድሚያ ለጊዜውም ለሀሳበውም አመሰግናለሁ ሰለሞን ስለጋበስከኝ። እሺ እንደው ከሰው ሰራሽ አስተውህሎት ጉዳይ ጋር በተገናኘ ስናወራ ደስ ካለኝ ነገር መሀል የሰው ሰራሽ አስተውህሎት ተብሎ ነው የተተረጎመውና ይሄ ትንሽ የሚሰጠው መነሻ የሆነ ግንዛቤ ሊኖር ይችላል። ና አርቴፊሻል ኢንቴሊጀንስ ነው ምንለው ብዙ ጊዜ ወደ ሚዲያም ስናመጣው። ና አንድ የሚያደምጠን አድማጫችን በቀላሉ አርቴፊሻል ኢንቴሊጀንስ ምን እንደሆነ ቢያቅ በጣም ደስ ይለኛል። ና ከዚህ ፕሮግራም በኋላ ቢያወራው። ስለዚህ እንደው አርቴፊሻል ኢንተለጀንስ ስንል ምን ማለታችን ነው የሰው ሰራሽ አስተውህሎት ሲባል ዶክተር? አርቴፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውህሎት እንግዲህ ቀለል ባለ ቋንቋ ስንገልጸው፣ በተለይ እንግዲህ አርቴፊሻል ኢንተለጀንስ ሰው ልጅን በበርካታ ነገሮች ያግዛል። ይህም እንግዲህ አንድ ነገር የማሰብ ያሰበውን ነገር የመስራት ሰርቶ ደግሞ ችግር ፈቺ የሆኑ ሶሉሽኖችን ወይም ውጤቶችን የማምጣት ጉዳይ ስለሆነ አርቴፊሻል ኢንተለጀንስ እንግዲህ ያስባል፣ ያሰበውን ይፈጽማል። ይህም ደግሞ የሰው ልጅ ራሱ ማሽኑን በማስተማር ብቃት ያለውን ማሽን የማውጣት ነው። የሚሰራቸው ነገሮች ሁሉ ደግሞ ምክንያታዊ በመሆን የሰው ልጅን የሚያግስ፣ የሰው ልጅን ፍጥነት፣ የሰው ልጅን ድካም የሚቀንስ፣ የሰው ልጅን ፍጥነት የሚጨምር ፕሮዳክቲቪቲ ወይም ደግሞ የምናመርተው ምርት የሚጨምር የቴክኖሎጂ ዘርፍ ነው። ይህም እንግዲህ የኮምፒውተር ሳይንስ ዘርፍ ነው አርቴፊሻል ኢንተለጀንስ ስንል። መልካም እየተመለከትኩ የነበረና ያው ህንጻችሁ የቀድሞ የኛ ህንፃ ነው እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የነበረበት ነው። እና በጣም ያምራል። እኔ በስራ አጋጣሚ ወደዛ ሲሄድ ዞር ብያ ያለው ሁሌ ከእድሳቱ ጀምሮ እና ከሌሎች የተቋማት ህንጻዎች ልዩ ይመስለኛል። እንዴት አደረጋችሁ? ልዩ አደረጋችሁት ህንፃው፣ ከሌሎች ምን ይለየዋል ዶክተር? ይሄ እንግዲህ አዲሱ ህንፃ አንደኛ ከሌሎቹ ህንፃዎች የሚለየው ስማርት ቢልዲንግ ወይም የዘመነ ህንፃ ነው። ይሄ የዘመነ ወይም ስማርት ቢልዲንግ ስንል እንግዲህ በውሃ አጠቃቀም፣ በመብራት አጠቃቀም፣ አጠቃላይ ከግቢው አያያዝ ጀምሮ ከጽዳቱ ጀምሮ ሁሉም ስማርት ነው። ከዛም ደግሞ ወደ ውስጥ ስንገባ እንግዲህ በቴክኖሎጂ ሙሉ ነገሮቹ ስማርት ነው የሆነው። ሌላው እንግዲህ እንደ ሌሎቹ ህንፃዎች መጋረጃ የሚባል ምናምን ነገር የላቸውም። ስማርት ግላስ ነው ያለው ብዙ ነገሮቹ በቴክኖሎጂ የታጠረ ስለሆነ ውስጡም ውጭ ያለውም ውጭ ማይቴ ከሆነ ሙሉ በሙሉ በቪዲዮ ሎች። እነዚህ ቪዲዮሎች ደግሞ ኤአይን ኢንተግሬት የሆኑ ስለሆኑ ከሌሎች ህንፃዎች በጣም ለየት ያደርገዋል። በጣም ጥሩ ያውን የመጥቻ ያየዋለሁኝ። እንደው የሰው ሰራሽ አስተውሎት ሲባል ዶክተር ብዙ የሚነገሩ ነገሮች አሉ። እናንተም እርሶም አድምጠውት ሊሆን ይችላል። ስራችንን ሊያሳጣን የመጣው ብለው የሚናገሩ፣ ስራን ሊያቀልን የመጣው ብለው እንዲሁ ሀሳብ የሚሰጡ ስጋትም አለው የሚሉ ሰዎች አሉ። እውን ስራችንን ሊያሳጣን መቷል? አሁን አሁን ስሰማማ ጋዜጠኛም ሊሆን ይችላል የሚል ነገር ነው የሰማሁት። ከዛ ብንጀምር አርቴፊሻል ኢንተለጀንስ ያው ስራ ላይ ላለ ነው ሰዎች ስጋት ላይሆን ይችላል፣ በአንዳንድ በኩል ደግሞ ስራዎችንም ሊያሳጣ ይችላል የሚባል ነገሮች ይነሳሉ። ይህንን እንግዲህ በአግባቡ በደንብ ማየት ያስፈልጋል። አርቴፊሻል ኢንተለጀንስን በመጠቀም አንዳንድ ስራዎች ሙሉ በሙሉ አርቴፊሻል ኢንተለጀንስ ብቻ የሚሰሩ ስራዎች ሊኖሩ ይችላሉ። አዳዲስ ስራዎችንም በአርቴፊሻል ኢንተለጀንስ ደግሞ ይፈጠራሉ። ነገር ግን ስጋቱ ምንድን ነው? አርቲፊሻል ኢንቴልጀንስን ካልተጠቀምን ነው። አርቲፊሻል ኢንቴልጀንስን ከተጠቀምን የምንሰራቸው ስራዎች በደንብ ውጤታማ እንሆናለን። ውጤታማ ስንሆኑ ደግሞ ሀብት እንጨምራለን። ሀብት ከተጨመረ ደግሞ አዳዲስ ስራዎች ይጨመራሉ። በዚህ መሰረትም የሰው ልጅን ድካም በጣም በድካም የሚወስዱ ወይም ደግሞ የሰው ልጅን የሚያደክሙ ስራዎች በቀላሉ በአርቲፊሻል ኢንቴልጀንስ መጠቀምና መስራት ይቻላል። ከስጋትነት ስ ስጋት ነው ወይስ በረከት? አርቴፊሻል ኢንተለጀንስ ስጋትም ነው ከዛም ደግሞ እድልም ነው ማለት ነው። ከተጠቀምንበት እድሉ በጣም ብዙ ነው። በሁሉም ሴክተር ላይ ከተጠቀም እድሉን ተጠቅመን ሀብት ማፍራት እንችላለን። የምናገለግለውን ህዝብ በቀላሉ ህዝብ እርካታ ማምጣት ይቻላል። በአገልግሎት ዘርፉ ከገባ በግብርናም በጤናም በፋይናንስ ሴክተሩም ገብቶ እነዚህን ሀብት ትልቅ ሀብት የሚፈጥር ሴክተር ነው። ሀብት ብቻ ሳይሆን የሰው ልጅን በደንብ ከችግር የሚያወጣ ሴክተር ነው እና አርቴፊሻል ኢንተለጀንስ እኔ እንደ ስጋት አላየውም። ከተጠቀምንበት እድል ነው፣ ካልተጠቀምንበት ግን እንደ ስጋት ማየት ይቻላል ማለት ነው። ይሄ ባይኖረን የምናጣው ነገር አለ እንደ ኢትዮጵያ። አንዳንድ አስተያየቶች ይሄማ ለኛ ቅንጦት ነው የሚል ድምጽ ሰማ አለሁኝ። ምን ይሉናል ዶክተር? አርቲፊሻል ኢንተለጀንስ በአሁኑ ሰዓት ቴክኖሎጂን ካልተጠቀምንና አለም እየተጠቀመበትን ያለውን ነገር ካልገባን በስተቀር ምን እናጣለን ሳይሆን ራሱ ያለንንም ልናጣ እንችላለን። እጃችን ላይ ያለውን ልናጣ እንችላለን። ከአለም ተወዳዳሪ የሆነ ተቋም ሀገር ልንሆን አንችልም። በሰው ኃይሉም ይሁን በአጠቃላይ በምንሰራቸው ስራዎች ከአለም ከዚህ በፊት የቴክኖሎጂ ተከታይ ነበር። አሁን ግን የቴክኖሎጂ ፍጥነቱ ደግሞ በጣም ከባድ ነው። ስለዚህ ኋላ መቅረስ ሳይሆን ከአለም ተርታም በብዙ ችግሮች ውስጥ እንድኖር እንድንኖር ሊያደርገን ስለሚችል አርቴፊሻል ኢንተለጀንስ መጠቀም በጣም ግድና ግድ ለናል እነዚህ ቴክኖሎጂዎች ካልተቀላቀልን በስተቀር እኛ ደሴት ሆነን መቆም አንችልም ማለት ነው። መልካም ዶክተር፣ ከሰሞኑ የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ወደ ተቋሙ መጥተው ጉብኝት አድርገው ነበረ። እያንዳንዱ የምትሰሯቸውን ስራ ከካቢኔዎቻቸው ጋር ነው የተመለከቱት። ምን አሏችሁ? ምን ተነጋገራችሁ? ስሜታቸውን እንደው ከገጽታቸውም ከአንደበታቸውም እንደው ከሚዲያ ከተናገሩት ውጪ? የሚያጫውቱን ነገር ካለ የቤት ስራም ከተሰጣችሁ እንግዲህ ክቡር ጠቅላይ ሚኒስቴር ለቴክኖሎጂ በጣም ቅርብ ናቸው። በቅርብም ነው የሚከታተሉት። በጣምም በውስጣቸውም በጣም ብዙ የቴክኖሎጂ ሀሳቦች አሏቸው። በዚህ መሰረትም ነው እንግዲህ አይን የተቋቋመው። በዚህም መሰረት የደረስንበት የዛሬ አምስት ዓመት ሲጀመርና አሁን ደግሞ አዲሱን ህንጻ ስናስመርቅ በቀደም የነበራቸው ኢምፕሬሽን በሚዲያውም እንደገለጹት በትክክለኛው ራዕይ እየተመራ መሆኑን የገለጹበትና አሁን የደረሰበትን በተለይ ከቴክኖሎጂ አንጻር ከሰው ኃይል አንጻር አጠቃላይ ከአሰራሩ እና በግልጽ አመራር እየተመራ መሆኑን የመሰከሩበትና በጣም ደስተኛ እንደነበሩ ነው። ይሁን እንጂ አሁንም በጣም በርካታ ስራዎች እንዳለብን ብዙ አሳይመንቶችን ነው የሰጡት። በሰው ኃይል አንጻር አሁንም በደንብ ብዙ መሰራት እንዳለበት ቴክኖሎጂ ራሱ እንግዲህ ኤአይ እዚህ ብቻ መሰራቱ ሳይሆን ተቋማት ላይ ገብቶ ተቋማትን እንዲያግዝ፣ ተቋማት ደግሞ ታግዞ የተፈለገውን ውጤት እንዲያመጡ ከሚፈለገው አንጻር ብዙ ነገሮች መሰራትና ብዙ አሳይመንቶችን ከመስጠት ባሻገር ሌላው እንግዲህ አጠቃላይ የእሳቸው ካቢኔም አብሮ የነበሩትን ጥሩ እና ፖዘቲቭ የሚያነሳሳ ፊድባክ ነው የሰጡን። ነገር ግን አሁንም ብዙ ነገሮች መስራት እንዳለብን ይሰማኛል። መልካም። የሰው ሰራሽ አስተውህሎት ተቋም አርቴፊሻል ኢንተለጀንስ ኢንስቲቲዩት እንግዲህ አቋቁመን ስራ ላይ ነን። እንደ አንድ የአርቴፊሻል ኢንተለጀንስ ኢንስቲቲዩት ዋና ኃላፊ ህልሞት ምንድን ነው ኢትዮጵያ በአርቴፊሻል ኢንተለጀንስ በዚህ በሰው ሰራሽ አስተውህሎት የት ደርሳ እንዲሳካላት ይመኛሉ በኢትዮጵያን ህዝብ በኢትዮጵያ ዜጋ ላይ አርቴፊሻል ኢንተለጀንስ እያንዳንዱ ሰው ላይ ለውጥ አምጥቶ ይህ ቴክኖሎጂ ከመጣ ጀምሮ ህይወታችን በዚህ ሁኔታ ተሻሽሏል ኑሯችን በዚህ ተሻሽሏል የምንሰራው ስራ በዚህ ቀልሎልናል ብሎ የዜጋን ረፍት ዜጋ እንዲደሰት ዜጋ እንዲጠቀም ነውና ስራው ዜጎቻችን ከዚህ ቴክኖሎጂ ተጠቃሚ ሆኖ የዚህን ቴክኖሎጂ መምጣት በደስታ የሚቀበሉበትና እንደ ከዚህ በፊቱ የቴክኖሎጂ ተከታይ ሳንሆን ወደ ቴክኖሎጂ ቀጥታ ገብተን ከዚህ ተጠቃሚ እንድንሆንና በተለይ ዜጎቻችንን የቴክኖሎጂ ተከታይ ሳይሆን ቀዳሚ እንዲሆኑ ከማድረግ አንጻር የሚታሰብ ወይም ደግሞ ህልሜ የወደፊት ህልሜ ነው ማለት ነው። መልካም በጣም አመሰግናለሁ። ጥሩ ግንዛቤ ሰጥተውናል። በጣም አመሰግናለሁ። ሌሎች ጉዳዮችን ደግሞ በሌሎች ጣቢያችን ፕሮግራሞችም ጭምር እያነሳን እንቀጥላለን። ለሰጡን ጊዜ አመሰግናለሁ፣ ዶክተር ወርቁ ጋቸና። አመሰግናለሁ ሰለሞን፣ እኔም ስለጋበዛችሁን በጣም እጅግ አድርጌ አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ታንኪዩ እሺ እንቀጥላለን። ቀደም ሲል የኢትዮጵያ አርቴፊሻል ኢንተለጀንስ ዋና ዳይሬክተር ከዶክተር ወርቁ ጋቸና ጋር ነበር የቆየ ነው። ሙዚቃን ጋብዛችሁና ደግሞ እናገኛችኋለን። ጥሩ ጊዜ